ወልቃይት ላይ ለመጨረሻው አይቀሬ ፍልሚያ ትንቅንቋ ይሏል። አሁኑ የጦር ድቤ ድለቃው እና የጦርነት ዝግጅቱ ተጠናክሮ ቀጥሏል። በሕወሓትም በወልቃይት አመራሮች በኩልም ለጦርነት የመዘጋጀት አዝማሚያ እየታየ ነው። ይህን ተከትሎም በአማራና በትግራይ ክልሎች መካከል ዳግም ደም የሚያቃባ የእርስ በርስ እልቂት ሊከሰት ነው በሚል ብዙዎች እየሰጉ ነው። እነ ኮሎኔል ደመቀ እያሰለጠኑና እያስታጠቁ እያሰማሩት ያለው የተከዜ ዘብ ለአራት ኪሎ መንበር ስጋት ያመጣ ሆኖ የሚል ሌላ ጉዳይም አብሮ እያስነሳ ነው። የሕወሓትን የጦርነት ዝግጅትና የጦር ድቤ ድለቃ ተከትሎ የተከዜ ዘብ የተባለው ሰራዊትም ጠመንጃውን እየወለወለ ሰራዊቱን እያስታጠቀና እያደራጀ ይገኛል። ከሳምንታት በፊት እዚህ አንድ አፍታ ስቱዲዮ የተከሰቱት የጌታቸው ረዳ ሕወሓት ቡድን አመራሩ አቶ ጣዕመ አረዶም የሕወሓትን በወልቃይት የጦርነት ዝግጅት እንዲህ ሲሉ ገልጸውት ነበር። ህዋቶች ምዕራብ ትግራይን የምንይዘው በጦርነት ነው ብለው ዝግጅት ጨርሰዋል። ሱዳን ውስጥ ኡምራኮባና ቱኔደባ ካለው የትግራይ ስደተኛ ለውትድርና እየመለመሉ በሱዳን ያለውን አርሚ ሰባ እንዲቀላቀል እያደረጉ ነው። በአወዛጋቢው የሱዳንና ኢትዮጵያ ድንበር አልፋሽካ በኩል ባለው ሸረዊና ግንባርም አሰልፈውታል። እኔ እንደ አንድ የትግራይ ተወላጅ ይህ ለምንድን ነው የሚደረገው ስልጠይቃለሁ ከዚህ በፊት ከህዋት ጎኖኜ ስዋጋና ስመክት ኖር ያለው አሁን ግን ከዚህ ቀደሙም ወደ ከፋ እልቂት ትግራይን እንዳይከቱት ስል ነው የምቃወመው በማለት የደብረ ጽዮን ሕወሓት በወልቃይት በኩል ጦርነት ለመክፈት ዝግጅት እያደረገ እንደሚገኝ ለአንድ አፍታ ሚዲያ በይፋ የተናገሩት። በተለምዶ ወልቃይት እየተባለ የሚጠራውና የአማራና የትግራይ ክልሎችን ከሚያጨቃጭቁ ግዛቶች አንዱ የሆነው አካባቢ ሁሉም አይነት ችግር የከበበው የቀውስ ሚስቶ መሆኑን ተንታኞች ያወሳሉ። ይህ ቀጠና የክልላዊ ወሰን ውዝግብና የአገራዊ ድንበር ግጭት የከበበው ነው። ቀጠናው ውስጣዊ የእርስ በርስ ግጭት ብቻ ሳይሆን ወሰን ተሻጋሪ ጦርነትም የሚነጠው ነው። ወልቃይት ድንበርን፣ ወሰንን ብሔርንና ማህበረሰብን ማዕከል ያደረጉ ግጭቶች ብቻ ሳይሆን ከባድ ኢኮኖሚያዊ ፍትጋ የሚካሄድበት የውዝግብ ሜዳ ነው። የትግራይና የአማራ ክልሎች የራሳቸውን የታጠቀ ኃይል አሰልፈው በአይነ ቁራኛ የሚተያዩበት ይኸው የወልቃይት አካባቢ በኢትዮጵያና በሱዳን መካከል ሄድ መለስ እያለ የድንበር ግጭት የሚነሳበት መሬት የአልፋሽቃ መገኛም ነው። አንዳንዶች ወልቃይት የሰሊጥ ፖለቲካ ውዝግብ ማዕከል መሆኑን በመጥቀስ የነገሩ ማጠንጠኛ ከኢኮኖሚ ጥያቄ እንደማያልፍ አቃለው ቢያቀርቡትም አካባቢው ሁሌም ቢሆን ወደ ቀጠናዊ ግጭትና ትርምስ በቀላሉ ለመሻገር የሚችል ከባድ ቀውስ ያረገዘ መሆኑን የሚጠቅሱም ጥቂት አይደለም። ይህን መሰል የተዳፈነ እሳትን ይዟል የሚባለውን የወልቃይት አካባቢ ውዝግብን ለመፍታት ሰፋ ያለና ሁለንተናዊ የሆነ እይታ ያለው የችግር አፈታት መፍትሄ ማቅረብ ይጠይቃል። ይሁንና ግን እስካሁን ባለው አካሄድ ከሁሉም አቅጣጫ የቃላት መወራወርና ጩኸት የበዛበት ፖለቲካ ማራመድ ሲቀድም ነው ጎልቶ የሚታየው። ሚያዝያ ስምንት እንዲሆነ ሚያዚያ 8 2017 የአማራ ክልል መንግስት ኮሚኒኬሽን የወልቃይት ጠገዴ ሰቲቱ መራዞን አመራሮች ወታደራዊ ስልጠና መውሰዳቸውን ዘገበ። የተከዜ ትውልድ የተከዜ ዘብነቱን በተግባር ማሳየት አለበት የሚለው የክልሉ መንግስት ኮሚኒኬሽን መግለጫ የወልቃይት ጠገዴ ሰቲቱ መራዞን ዋና አስተዳዳሪው አቶ አሸተ ደምለውና ምክትል አስተዳዳሪ እንዲሁም የጸጥታ ዘርፍ ኃላፊ ኮሎኔል ደመቀ ዘውዱን ጨምሮ ሌሎች አመራሮች ስልጠናውን መውሰዳቸውንም አስታውቆ ነበር። ይህ ያስቆጣው የትግራይ ክልል የመንግስት ኮሚኒኬሽን ግን ጉዳዩን ሆን ተብሎ የተደረገ ትንኮሳ ሲል ነው የገለጸው። የትግራይ ክልል ኮሚኒኬሽን በወጣው የአቀፋ መግለጫው የትግራይ ሉዓላዊ ግዛት የሆነ አካባቢን የአማራ ክልል አድርገው በተደጋጋሚ መግለጻቸውና ዘገባ መስራታቸው ተራ ስህተት አይደለም ሲል ነው በአማራ ክልል መንግስትና መገናኛ ብዙሃን ላይ የሰላ ትችት ያኖረው። ነገሩን ጸረ ሰላም እንቅስቃሴ ሲል የሚጠቅሰው የትግራይ ክልል ኮሚኒኬሽን የፕሪቶሪያ ሰላም ስምምነትን ይጥሳልም ብሎታል። በመጋቢትና በሚያዝያ የወልቃይቱ ውዝግብ በሁለቱ ክልሎች መገናኛ ብዙሃንና ፖለቲከኞች ዳግም ጎልቶ መሰማት የቀጠለም ሲሆን ይህ ሁኔታ ደግሞ በረድ ብሎ የቆየው የወልቃይት አካባቢ ፖለቲካ ትኩረት እንዲያገኝ አድርጎታል። የአማራ ክልል የወልቃይት አካባቢ የጸጥታ ኃይል የሚለውን የተከዜ ግንባር የተባለ የታጠቀ ኃይል በተከታታይ ማስመረቁን ይፋ ሲያደርግም ሰንብቷል። በማይካድራ በሁመራ ና በሌሎችም ቦታዎች የተከዜ ግንባር ሰልጣኞች ተመረቁ የሚለው ዜና ከአማራ ክልል ጎልቶ በሚሰማበት በዚህ ወቅት ደግሞ ከትግራይ በኩል የበረታ የተቃውሞ ድምጽ ነው የሚሰማው። ከሁለቱ ክልሎች መንግስታት የቃላት ጦርነት በተጓዳኝ በየሚዲያው ወጥተው አስተያየት ሲሰጡ የሰነበቱ ሁለቱን ክልሎች ወክለው የሚናገሩ የፖለቲካ ሊቃንም ቢሆኑ ወልቃይት የኛ ነው የሚሉበትን ሙግት ከማቅረብ በዘለለ አንዱ ሌላውን በከረሩ ቃላት ሲተቹ መደመጣቸው ቀጥሎ ነበር። የወልቃየት ጉዳይ ይመለከተናል ከሚሉ ከሁለቱም ክልሎች የፖለቲካ ሊቃን ንግግሮች የአካባቢ ጉዳይ ገና እንዳለየለት ትንሽ መስመር ሳት ካለ ወደ ግጭት ሊገቡ የሚችሉበት ሰፊ እድል እንዳለ ብቻ ሳይሆን በሁለቱም ወገኖች የተለያዩ ዝግጅቶች እንዳሉ ይጠቁማሉ። በትግራይ ክልል ወገን የአማራ ክልልን የተከዜ ግንባር የተባለ ኃይል አሰልጥኖ ለጦርነት እየተዘጋጀ ነው የሚል ክስ ያሰማል። በተቃራኒው ደግሞ ከአማራ ክልል ወገን ሕወሓት በወልቃየት ቀጣና ትንኮሳ ለመፈጸም እየተንቀሳቀሰና እየተዘጋጀ ነው ሱዳን ያቆየውን የሰለጠነ ጦር በመጠቀም በሱዳን የተሰደዱ የወልቃይት ተወላጆችን ከማደም ባለፈ በወልቃይት ቀጠና ጦርነት ለመክፈት እየሞከረ ነው የሚል ስሞታ ይሰማል። እዚህ ጋር ከትላንት በስቲያ የአማራ ብሔራዊ ንቅናቄ አብን ያወጣው መግለጫ የሚጠቀስ ነው። ከሁለቱም ወገኖች ህግ ይከበር የሚለው ተደጋግሞ እየተደመጠ ነው። የወልቃይት ጉዳይ የፕሪቶሪያን ስምምነት ብሎም ህገ መንግስቱን ባከበረ መንገድ ነው መፈታት ያለበት የሚል አቋምም ይስተጋባል። ከሁሉ በላይ ደግሞ ስታተስኮ ይከበር የሚል ክርክር ተደጋግሞ ይደመጣል። የወልቃይትን ችግር በሰላማዊና በህጋዊ መንገድ እስካሁን ለምን መፍታት እንዳልተቻለ የብዙ ወገኖች ጥያቄ እንደሆነ ሁሉ ወደ ስታተስኮ መመለስ ማለት ምን ማለት ነው በሚለው ጉዳይ ላይም ጥያቄና ብዙ አይነት ክርክር ይደመጣል። የትግራይ ክልል ስታተስኮ ይመለስ ሲል በአወዛጋቢ የወልቃይት ቀጠና ከጦርነቱ ወይም ከ2013 ዓ.ም በፊት ወደ ነበረበት ሁኔታ ይመለስ ማለቱ እንደሆነ ያስረዳል። የአማራ ክልል ወይም የወልቃይት ጠገዴ ማንነት አስመላሽ ኮሚቴ በበኩሉ ደግሞ አካባቢው ከ1983 የሽግግር መንግስት በፊት ወደ ነበረበት ሁኔታ እንዲመለስ አቋሙን እያንጸባርቃል። ይህ ፍጹም የማይቀራረብ አቋም ሲሆን ረዥም የታሪክ ሙግት የሚያስነሳ ጭምር መሆኑም ይነገራል። በቅርብ ሰሞን የሳልሳይ ወያኔ የትግራይ ፓርቲ ውጭ ግንኙነት ኃላፊ አቶ ኃይሉ ከበደ ከአንድ አፍታ ሚዲያ ጋር ባደረጉት ቆይታ ምዕራብ ትግራይ ወደ ሰሜን አውራጃ የተካለለው በ1948 ዓ ም ነው። የራያን አመፅ ለመስበር ተብሎ እስከ ማይጨው ያለውን መሬት ኃይለስላሴ ወሎ ብለው ለልጃቸው ሸለሙት። በግሌ ታሪክ ከሆነ የምናወራው የትግራይ ግዛት እስከ አሉሀ ባምቢሎ ጋሸና ደንከል ድረስ ነው ብዬ አምናለሁ ሆኖም ጉዳዩ በሕገ መንግሥቱ እልባት እንዲያገኝ ነው የምፈልገው በማለት ጫን ያለ አስተያየታቸውን መስጠታቸው ዘግበናል። የአማራ ክልል ሊቃን በተለይም የወልቃይት አማራ ማንነት አስመላሽ ኮሚቴ አባላት ደግሞ የአማራና የትግራይ ክልሎች ተፈጥሮ ወሰን ተከዜ ነው ይላሉ። የሕወሓት ኃይሎች በትጥቅ ትግሉ ወቅት ተከዜን ተሻግረው ወልቃይትን በጉልበት መያዛቸውን፣ ደርግን እያሸነፉ በመጡበት ወቅት ደግሞ ራያና ጠለምትን ጨምሮ ወደ ትግራይ እንዲካለሉ ማድረጋቸውንና ይህም በሽግግር መንግስት ወቅት ህጋዊ ማድረጋቸውን ይገልጻሉ። የወልቃይት ብቻ ሳይሆን የጠለምት እንዲሁም የራያ አማራ ማንነት አስመላሽ ኮሚቴ በሚል የተመሰረቱ ቡድኖች ይህን ታሪክ አጠቅሰው ወደ አማራ ክልል ምክትል የመካለል ጥያቄ ማንሳታቸውን እንዲሁም የአማራ ማንነታችን ይመለስ ማለታቸው ሲነገር ይደመጣል። ይህ ጥያቄ የመሬት ብቻ ሳይሆን የማንነት ይዘት ያለው ጉዳይ መሆኑን በመጥቀስም እንዲሁም በኢትዮጵያ ከመጣው የፖለቲካ ለውጥ በፊት ለረዥም ዓመታት ለትግራይ ክልል መንግስት እንዲሁም ደግሞ ለፌዴሬሽን ምክር ቤትና ለፌዴራል መንግስቱ በተደጋጋሚ ቀርቦ መመለስ ባለመቻሉ በትጥቅ ወደታገዘ ታገዘ ተቃውሞና ትግል ሲደረግ መቆየቱን ይተርካሉ። የእነዚህ አካባቢዎች ጥያቄ በህጋዊና በአግባቡ ባለመመለሱ የተነሳም ጉዳዩ ለረዥም ዓመታት ሁለቱን ክልሎች ሲያወዛግብ ቆይቷል። ጠቅላይ ሚኒስትር አብይ አህመድን ጨምሮ የመንግስት ከፍተኛ ባለስልጣናት ከፕሪቶሪያ ስምምነት በኋላ በተደረጉ ሁለቱም ጥያቄ የሚያነሱ ተወዛጋቢ ክልሎች ባለስልጣናት በተወከሉበት በተደረጉ ንግግሮች መከላከያ የእነዚህን የአጨቃጫቂ መሬቶች ጸጥታና አስተዳደር ይዞ እንዲቆይ ከመግባባት ስለመደረሱ ሲናገሩ በተደጋጋሚ ተደምጠው ነበር። ተፈናቃዮች በቶሎ እንዲመለሱና ራሱ ነዋሪው ለየአካባቢው የራሱን አስተዳደር መርጦም መደበኛ ሁኔታ እንዲመለስ ይደረጋልም ብለው ነበር። እንዲሁም ጉዳዩን መንግስታዊ አግባብ ለመመለስ ምቹ ሁኔታ እስኪፈጠር መከላከያ ጸጥታውን እያስከበረ እንዲቀጥል ሁሉም የተግባባበት ጉዳይ መሆኑም ተገልጿል። ይሁን እንጂ ይህ ሁሉንም እያግባባ ነው የተባለ አቅጣጫ በመንግስት በኩል ተቀመጠ ቢባልም በሂደት ግን ሕወሓት ተፈናቃዮች ወደ ቀያቸው የሚመለሱት ስታተስኮ ሲመለስና የመንግስት መዋቅርም አብሮ ሲመለስ ብቻ ነው የሚል አቋም ወደ መያዝ ማዘንበሉ በሂደት ታይቷል። ይህ ደግሞ ከሕወሓት ጋር ውዝግብ ውስጥ ገብቶ የቆየው በአቶ ጌታቸው ረዳ ይመራ የነበረው የትግራይ ጊዜያዊ አስተዳደር ባለስልጣናት ጭምር በአደባባይ መስክረውታል። በቅርቡ ደግሞ አቶ ጌታቸው ሕወሓትን በወነጀሉበት አስተያየት ድርጅቱ ድርጅቱ ወልቃየትንም ሆነ የራያ መሬትን እንጂ ህዝቡን አይፈልግም እስከ ማለት መሄዳቸው ብዙ ውዝግብ አስነስቷል። ሕወሓት መሬት ወደ እኛ ሳይመለስና አስተዳደራችን ድጋሜ ሳይመሰረት ተፈናቃዮች ተመልሰው አይሰፍሩም የሚል አቋም መውሰዱ በትግራይ ልሂቃን በኩል ጎልቶ ይደመጣል። ይህ ቢሆንም ሕወሓት በየጊዜው የሚያወጣቸውን የትግራይ ሉዓላዊ መሬት በአስቸኳይ ይመለስ፣ ህገ መንግስታዊ ስርዓቱ ወደ ነበረበት ይመለስ፣ እንዲሁም የፕሪቶሪያ ሰላም ስምምነት ይከበር የሚሉ የእነዚህን አጨቃጫቂ መሬቶች ጉዳይ ተመለከቱ መግለጫዎችን ማውጣቱን ቀጥሏል። ከአማራ ክልል ተመሳሳይ አጸፋ መሰጠቱም እንዲሁ በቀደሙ ጊዜያት የራያ እንዲሁም የጠለምት አካባቢ ተፈናቃዮችን በመመለስ ሂደት አንጻራዊ የሆነ መለስተኛ ግጭት በየቦታው መከሰቱ በተጨማሪም እንደገና ለጦርነት የሚዳርግ ስጋት መፈጠሩ አይዘነጋም። አሁን ደግሞ የወልቃይት አካባቢ ተፈናቃዮችን የመመለስ ጉዳይ ጎልቶ መሰማት የጀመረም ሲሆን፣ ይህን ተከትሎ ግጭት እንዳይነሳ እየተሰጋ ነው። በወልቃይት ቀጠና የተከዜ ዘብ የተባለ የታጠቀ ኃይል መኖሩ ብቻ ሳይሆን ገና ትጥቅ ያልፈታ የትግራይ ሰራዊትን በትግራይ ወገን መኖሩን ታሳቢ በማድረግ በወልቃይት በማንኛውም ሰዓት ውጊያ ሊፈነዳ እንደሚችል ብዙዎች እየሰጉ ነው የሚገኘው። በቻተም ሃውስ ድረገጽ ላይ ከአንድ ዓመት ቀደም ብሎ ስለ ወልቃይት ቀጠና ጥናት ያቀረቡት አህመድ ሱሌማን እና ዶክተር አቤል አባተ አካባቢውን እምቅ የኢኮኖሚ ጸጋ፣ በዙሪያው ከከበበው የጸጥታ ስጋት ጋር አያይዘው ቀጠናዊ ተጽዕኖ ስለሚኖረው ቀውስ በሰፊው ዘርዝረዋል። ወልቃይትን ለእርሻ የተመቸ ለምድር ሲል የሚገልጸው ይህ የቻተም ሃውስ ጥናት አካባቢው ኢትዮጵያንና ሱዳንን ከዓለም አስር ቀዳሚ የሰሊጥ አምራች አገሮች ተርታ አሰልፏቸዋል ይላል። ከሰሜን እስከ ደቡብ 740 ኪሎ ሜትር ያልተካለለ ድንበር ሁለቱ አገሮች እንደሚጋሩ የሚጠቁመው ይህ ጥናት በይገባኛል ጥያቄ የሚወዛገቡት ሰፊው የአልፋሽ ለም የእርሻ መሬትም የወልቃይት ኩታገጠ መሆኑን እያነሳል። የወልቃይት ወደ ቃታ መሳብ ከተገባ ግጭቱን ለማስቀጠል የተመቸ የገቢ ምንጭ የሚሆን የተፈጥሮ ሀብት አካባቢው ያለው ነው የሚለው ጥናቱ፣ ከዚህ ጎን ከብዙ አቅጣጫ ራሱን የቻለ የፖለቲካ ፍላጎትና የታጠቀ ኃይል ያለው ቡድን መሰለፉን በመጠቆም ይህ ደግሞ ለቀጠናዊ ቀውስ መነሻ መሆኑን ይጠረካል። የኤርትራን በቀጠናው በቅርብ ርቀት የመገኘት እንዲሁም የግብፅን የቆየ አካባቢው የተመለከተ ጂኦፖለቲካዊ ፍላጎትንም አዛምዶ ከጉዳዩ ጋር ያውሳል። ወልቃይትን የከበበውን ችግር ለመፍታት የኢትዮጵያንና የሱዳንን ድንበር ጥያቄ፣ የትግራይና የአማራ ክልሎችን የወሰን ይገባኛል አጀንዳ ወይም የሰሊጥና የወርቅ ንግድን ብቻ ነጥሎ መመልከት ተገቢ መፍትሄ እንደማያስገኝም ጥናቱ ይተርካል። አካባቢውን በሁሉም መንገድ የሚያቆላልፉ ጉዳዮችን በዝርዝር ማጥናት ይጠይቃል የሚለው የቻተም ሀውስ ዘርዘር ያለ ጥናት ለችግሩ የተቃለለ ግምት አለመስጠት ተገቢ ነው በማለት ይገልጻል። በተናጠል አገሮች፣ መንግስታት ጉዳውን መፍታት ካልተቻለ ቀጠናዊ አህጉራዊና ዓለም አቀፋዊ የችግር መፍቻ መንገዶችን ማማተር አስፈላጊ እንደሆነም ይገልጻል። የአፍሪካ ህብረት የድንበር ችግሮችን መፍቻ ፕሮግራም፣ የኢጋድ መፍትሄዎችን፣ እንዲሁም የተመር ልማት ፕሮግራም የተባሉ ችግር መፍቻ መዋቅሮችን እስከ መጠቀም ያሉ አማራጮችን በወልቃየት ማማተር አስፈላጊ ነው ሲል ቻተም ሀውስ ወልቃየትን በተመለከተ ምን ይበጃል በሚለው ዙሪያ ባስነበበው ሀተታው የመፍትሄ ሀሳቡን አቅርቧል።